ሰላም ጤና ይስጥልኝ የአማን ልሳነ ግእዝ ሚዲያ ቤተሰቦች እንደምን አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ደግሞ የምናየው ከባለፈው ቪዲዮ የቀጠለ ለትሐን ነጠላ ግሥ እርባታ ይሆናል። ለትሐ ተጎነጫ ይሆናል። ቀዳማዊ እንደ ባለፈው ነው የምናረባ፣ ስለዚህ እንደ ባለፈው እናረባለን። ካላይ አንቀጽ እንጀምራለን። ካላይ አንቀጽ። ሁለት ይላል፣ ይጎነጫል። ዘንድ አንቀጹ ይልታህ፣ ይጎነጭ ዘንድ። ትዛዝ አንቀጽ ይልታህ፣ ይጎንጭ። ንዑስ አንቀጽ ወይም አርእስት የተባለው ለቲቭ፣ ለቲሆት፣ መጎንጨት። ውስጠዘየሄደው የወንዶች ሳድስ ወይም ውስጠዘ ቅጽል ልቱህ፣ የተጎነጨ፣ የሚጎነጭ፣ ይጎነጭ ነበረ ይሆናል ውስጥ እዘዘ አንስት ወይም የሴቷ ሳድስ ቅጽል የተባለው ልትህት የተጎነጨች የምትጎነጭ ትጎነጭ የነበረች። ይህንን አብዙት፣ እስኪ እያበዛችሁት። እኔ በነጠላው ስልላቸው፣ እናንተ ደግሞ እያበዛችሁት እና እየተረጎማችሁት ቃሉንም እያላችሁት ስትሄዱ ነው እንጂ እንደዚህ ደመቅ አድርጋችሁ ስትሉት ነው እንጂ፣ ዝም ብላችሁ በለሆሳስ አንብባችሁ ብትሄዱ በኋላ ቅኔ ወይም በምትቆጥሩበት ሰዓት፣ በምታወሩበት ሰዓት ሳውንዱ ያሳቀቃችኋል። ስለዚህ ከአሁኑ ሳውንዱን መልመድ መቻል አለባችሁ። ቋንቋ በልምድ ነው ዊዝ ፕራክቲስ ሲሆን ነው እንጂ ዝም አፍን ለጉሞ ምንም የሚመጣ ለውጥ የለም። እየተለማመዳችሁ እየጠራችሁ አፋችሁን እያስለመዳችሁ አፋችሁን እየቀጣችሁ ስትሄዱ ነው የሚያዝላችሁ ማለት ነው። መስም አው ባይድ ቅጽል ዘእደው የወንዶች መስም ቅጽል ወይም ባድ ቅጽል፣ መልትህ፣ መስተልትህ፣ መስተላትህ፣ የተጎነጨ የሚጎነጭ፣ ይጎነጨ ነበረ። የሴቷ ሲሆን ደግሞ መልቴት፣ መስተልቴት፣ መስተላቴት፣ የተጎነጨች የምትጎነጭ፣ ትጎነጨ ነበረች። ይህንን ግን በደንብ በደንብ አብዝታችሁ ደጋግማችሁ የወንዱንም የሴቲቱንም ባዕድ ቅጽል ወይም መስም ቅጽል ካረባችሁት በኋላ በብዙ ካረባችሁት በኋላ በደንብ በደንብ በየሁሉ ግስ እየደጋገማችሁት በሉት። ለባዕድ ዘሩንና ና ይህን መስም ቅጽውን ለመለየት ስለሚያዳግት ማለት ነው እና የጠበቀውና ያልጠበቀውንም መለየት ስለሚያዳግት በየሰራዊቱ ሊላይ ስለሚችል ይህንን ታሳቢ አድርጋችሁ ተለማመዱበት። መድበል የጋራ ስም እንዳልኳችሁ ማለት፣ የጋራ ስም ማለት ነው። ይህ የቀተለ ስለሆነ አይጠብቅም። ለታይት ይሆናል። ለታይት ብሎ አይጠብቅም። የተጎነጩ የሚጎነጩ የሚጎነጩ ይጎነጩ የነበሩ ሲፈታ ማለት ነው። በብዙ ነው ማለት የጋራ ስለሆነ ማለት ነው። ያው ይህን እናደርገው እንጂ መድበል ለአንድም ለብዙ። ለሴትም ለወንድም ለጋራ ለኦል ነው የሚጠቅም። ልብ በሉ ሳቪዘር ልታት መጎንጨት ማጎንጨት። ምን አልኳችሁ? መጎንጨት ማጎንጨት። ይችን የሳቢዘር ትርጉም ደህና አርጋችሁ ያዙልኝ። ቅኔ ወይም ስቆጥሩ ወይም ስትናገሩ ተጠንቅቃችሁ እንድትናገሩ ሳቪዘርን የት መጠቀም እንደ ልብስችሁ እንዳለባችሁ ይች ፍችት ትነግራችኋለች። ምን አልኳችሁ መጎንጨት ወይም ማጎንጨት እንደያዛችሁ ተስፋለች። ዘመድ ዘር፣ ልት፣ ለት፣ ልታ ይሄ መጎንጨት በቀደም እንዳልኳችሁ ያገሱን የግሱን ስም ስለሚይዝ መጎንጫ ተብሎ ይፈታል ማለት ነው። ባዕድ ዘሩ ምልታ እልታ። አሁን የተቀየረ ነገር አለ፣ ልብ በሉ። በምን በነበር ስንመጣ የነበር አሁን ግን ምን ብሎታል ማለት ነው፣ እልታ ብሎታል። ስለዚህ መጎንጫ ይሆናል ማለት ነው ትርጉሙ እንዳልቀጥታ መጎንጫ ምኑ ነው መጎንጫ፣ ወይም ቦታው ሊሆን ይችላል። እንግዲህ መጎንጫ ምን እንደሆነ እናንተ ገምታችሁ መድረስ ትችላላችሁ ማለት ነው፣ የአማርኛ ተናጋሪ ሰዎች ከሆናችሁ። ነገር ግን ሌላ ቋንቋ ተናጋሪ ከሆናችሁ ደግሞ ምልታ እልታ፣ መጎንጫ ይህንን እንዳልደ ፍቹ ተጠንቅቃችሁ መያዝ ትችላላችሁ። በአዲስ ማለት ነው ባይድ ከሚላድ መልታይት መልታይት እንግዲህ ጉንጭ ማለት ነው። ጉንጭ ምንድን ነው? ከሰውነት አካላችን ክፍል አንዱ ማለት ነው። ስንት ጉንጭ ይኖረናል ማለት ለሰው ሁለት ጉንጭ ነው ያለው። ያው ስለዚህ ባይድ ከምላድ ማለት ባይዱ መ ማለት ነው እ ምላዷ ማለት ደግሞ ት ቃሉ ለተሐደለ ለተሐደለ ከዛ በባይድ የተባለች መ አለች ምዕላድ የተባለች ደግሞ ት አለች። ስለዚህ በአንድ ላይ ባይድ ከምዕላድ ሆኗል ማለት ነው። ስለዚህ ስሙ በአማርኛ ጉንጭ የሚባለውን ትርጉም ሰጥቶናል ማለት ነው። የዛሬው ቪዲዮ በዚህ ይበቃናል። በቀጣይ ቪዲዮ እስከምንገናኝ ሰብስክራይብ እያደረጋችሁ እየተለማመዳችሁ እንደምትጠብቁኝ ተስፋ አለኝ። ባይ ባይ። ደህና ሁኑ። ሰናይ ምሴት ለኩልክሙ